ልጆት ናት ና ና ምን ነው የምትለው ትሳደባለን። ሶስት አመት ተምራ መጣች። ቤት ነው ያኮርፋታል። በቃ ትጨቃጭቃለች። ምን ትላለች? እንደ ሀገር ነው ያስተማሯት። ሶስት አመት ተምራ መጣለች። ተመረቀች። ግን በትምህርት ቤት ነው እንደዚህ የሆነችው። በትምህርት ቤት ጎበዝ ነበረች። እንትን አለ እቤት ተጋለጠ። ጸሎት ቤት አለኝ፣ እዛ ላይ ተጋለጠ። እቤት ጸሎት ቤት እና የምስጢር ነው ያለ በቃ ጸበል ምን ወስደው ያጓራል። ቤትም ይላል ጸሎት ቤት ትሰግዳለች፣ ትሞተዋለች ምንም ሚስጥር መተት ነኝ ዛር ቡዳ አለ ምናም በቃ ዛር ከቤት ከቤተሰብ ነው፣ ከእናት ከአባት እ በቤተሰብ ውስጥ ነበረ ይሄ ተቋር- ተቋር ይሁን አላውቅም፣ እንጂ አለ። ቤተሰብማ አለ እኮ እ ቤተሰብ አዎ ዛር አለ። እናቴ ጋር እናት ጋር ዛር ነበረ። ያው ከእናቴ ነው። እኔ ፀጉረስ ዝላጭ ገባሁ ነው የሚለው የሚሉት። እኔ አላውቃትም። እናቴ በእሱ ነው፣ እሱ ነው የገደላት። ብዙ ሰው ገድሎብናል እሱ። ወቶችም ወንድሜ ዛር ነው የገደላቸው። ዛር ገድሏቸው እኔ ነኝ እንትን ዝም ብለው ምንም ቤት ያለው ከዘር መንዘር መቶ ነው። እዚህ እንደገና ደግሞ ትምህርት ቤት እያለች በጣም ጎበዝ ናት። እዛ ደግሞ ሌላ ደሞ ገብቷ አሜሪካ መማር ህንድ መማር በውጭ ዓለም ሄዶ መማር ውጭ ዓለም ሄዶ መስራት የለም አይሆንም አይሆንም። በጠላት ተይዝሃል እንዴት ይሆናል? አይሆንም አይሁን በዛው ላይ ደግሞ ሌላ ጠላት ትጨምርበታለህ። ሱስ ሱስ ትጨምርበታለህ። ስማ፣ አይ አልተማረችም ከኔ ጋር ነው ትግሉ ሦስት አመት ከኔ ጋር ነው ስታገል የነበረው ሦስት አመት። እሷን ያስተማረቻት ማን? የት አገር ነው ትውልድ ትግራይ በዚህ ወደ ሰሜኑ ያለው የዛር አይነት ሙስ ያለ ነው ወደ ሰሜኑ ያለው የመተት አይነት እኝ ያለ ነው ከዛ ሰውም እንደዚ አብሮ ነው እኝ የሚለው አብሮ

እንግዲህ ልጅ አባትን አባትን የሚያህል ነገር እንደዚህ ማዞ አፍን አንደበትን አካልን ገዝቶ ገዢ ማለ የእዚያንም ገዢ ማለት

በፊልም ነው በሞባይል ነው በስልክ በሚታይ በስልክ ይታያለ በስልክ በሚታይ በዛ ነው የገባ አቋርጬ ጸሎቷን ለአንድ ዓመት አቋርጫ ታስ ሉሲፈር ማለት የጨለማው ኮከብ ማለት ነው የጨለማው ኮከብ ማለት ይሄ ማታ የሚወጣው ኮከብ ነው የንጋት ኮከብ ኢየሱስ ክርስቶስ ነው የጨለማው ኮከብ ማለት ማታ ለትልቁ ውድቅት የሚጠልቀው ትልቁ ድቅት ላይ የሚጠልቃል። ጨለማውን የሚፈራ ነው። በጨለማው ጊዜ ብቅ ይልና ሌሊት ላይ ይጠፋል። እሱ ነው ሉሲፈር ማለት። በእሱ ነው የተሰየመው። የንጋት ኮከብ ጨለማውን የሚያነጋ ለፀሐይ ብርሃን አሳልፎ የሚሰጥ ነው ይሄኛው ሉሲፈር የማታው የጨለማው የውድቅቱ ኮከብ ማለት ነው። ችግር

እንዴ፣ አይነት ጉድ ነው። በጣም አስቸጋሪ ነው። አሁን ጸሎት ቤት ስንጀምር ለጸሎት ኑ ነው የምትሉ ጎበዝ ናቸው። መጸለይ መስገድ ስንጀምር ሚስጥሩ አይደበቅም። እግዚአብሔር ምሬቱን ያብዛል። እንዲህ አይነት ጉድ ነው። ጉድ፣ በጣም በጣም በጣም ቤት ያለ አባቶቻችን ይህን ማየት አይፈልጉም። ወይም ደግሞ እንዲህ አይነት መስማት አይፈልጉም። በፍጹም መስማት አይፈልጉም። እንደዛ የሆነው ለምንድን ነው? በችግር ውስጥ ነው የተወለድነው። በጣዖት ውስጥ ነው የተወለድነው። የጣዖት ትውልድ ነው። ወደ ቤተ እግዚአብሔር የገባው ደግሞ የጣዖት ትውልድ መሆናችንን አለማመኑ ሌላው አደጋ ነው። ችግር እየሰፋ እንጂ ምሕረት እየበዛ አይደለም የመጣው። ስለዚህ የችግር መንፈስ ነው ሕይወታችን ውስጥ በርች በያዙ በርች የሚቀጥለው ይመርቱ እንግዲህ ከኋላ ኮተት አለ አለ አለ፣ ነግራቸዋለሁ እኮ እንደዚህ አለ ነው። ስገዱ ንጸሉ ብላ ጸሎት ቤት አለ እንግዲህ። ቅዱስ ቁርባን ይወስዳሉ ነው፣ ከሱ ጋር ማንም አይቀርብም ነው። በርች ደግሞ የሚቀጥለው ሳምንት እንገናኛለን። እሳጋጅ በቃ አንተ ተዘጋጅ፣ በኢየሱስ ክርስቶስ ስም

ምስጢር፣ መተት መተት። አንተ ምንድን ነህ? እዚህ ጋር አይኗን ያስካት ቡዳ፣ አይኗን ምን? ከልጅነቷ ነው ያስከው? እስኪ ግለጠው። ከእናቷ ነ? ስኳር ስኳር፣ ሆነን የገባው ሰይጣና ጋር እንትን፣ አረ ቡዳ ነ፣ ቡዳ በስንት አመቷ ነ ያስካት? ገና ህጻኑና አይኗን ያጠፋው? አዎ፣ ደሞ ይፈስ ነበር። በአይኗ ደም ታፈስ ነበር። ደም አፈሳለ። አንተ ከገባ በኋላ ነው ደሞ አይፈሰሰው። ከህፃን ጀምሮ አይኗ እየታየ ደም ይፈሳል። ቅጫም አለው፣ ቅጫምም አለው። አዎ አለ። ይሄ ትልቅ የነበረ ስም በዚህ ዘመን ውስጥ በመናፍስት ሲጠራ የማደሪያው ድንኳን፣ የማደሪያው ድንኳን። ደፍተራ ማለት እኮ የማደሪያው ድንኳን ማለት ነው። የማደሪያው ቦታ የማደሪያው ድንኳን አገልጋይ ማለት ነው። ዛሬ በዚህ በክፉ ነገር ሲጠራ የሚገርም ነው። መልኮስኮስቆ ነው፣ ምንም እኮ የሚገኝ ነገር የለም። ካጋንንት በልተዘጋች ትምርከስ ቁርባኑ ያስበላችን ገዳም አምስት ወር ቆይታ ሰንበት ተማሪ ነበረች እና ተፈታተንኳት ፈተናዋን ነውና በዛው ደስ ይለኛል እኮ ምንድነው? ምትለው እኔ አይነት ላው ሰዋሪ አልኩክ፣ እኮ ሰዋሪ ማለት ምን ማለ? ይሄን ወደዚህ ነው በቃ ስውር አርጌ የፈለግኩትን አረጋለው፣ የፈለግኩትን በላለው ጠጣል። አማርጬ ግን አላስበላትም፣ አላስበላትም ምጥጥ አረጋለው። ግንባሯ ላይ ቁጭ ብዬ ቅባ ቅዱስ ትቀበኛለች፣ ያድነኛል እሱ እኮ መድኃኔዓለም፣ አድሮ በሱ ላይ ያድነኛል ብላ ቤት ትሟገታለች። ሰዋሬ ማለት ሰውረህ ነው የምትበላው? አዎ። ሰውሬትም እንደምት ጠቅም ራሷን ስታቅ አጽናንታ ትሸውዳቸዋለች። በቃ ሰው ሁሉ እንዲጠላት፣ ሰው ሁሉ አፏ ላይ ቁጭ ብዬ ክፉ ነገር እያወራሁ እንዲጠሏት አደርጋለሁ። አልሳደብም ግን እሷ በቃ ውሸት እያወራች እንዳያም ነው ታደርጋለሁ ውሸት እያወራች ውሸት ነው የምታወራው ውሸት ነው የማወራው የምታወራው ለውሸት ነው ውሸት ምን ብለ ነው የምታወራው ውሸቱ በቃ የትርሽ ተጣመቅ ስሏት አልተጣመቀችም ግን ተጣምቄያለሁ ለስቶሽ ፀጉሯ እንዳብሶ እንዳልተጣመቀች ያውቁና በቃ አንቺ ውሸት አምነሽ ተስፋ የለሽም ይሏታል ሰንበት ተማሪ ምግብ የምትበላው እሷን ሰውረህ ነው ወይስ ሰውራት? ሰውራት ለምሳሌ ምንድነው የምትበላው? በቃ እሷ እሷ የምትወደው እኔ የምወደው ብስኩት ብስኩት በቃ የቺፕስ ቺፕስ ነገር ነው። የምበላው የምበላው እሷ ሳጣቅ ነው። አውቃለሁ። በቃ ውስ ያለ ውስጧ ስለሚያቃጥላት ምንም አማራጭ የላትም። አማራጭ አሳጣታለሁ። ው ስጾም አቃጥላታለሁ። ስጾም ታቃጥላል። ገዳም ውስጡን ፀባይ አሰጥቻት ከሁሉም በቃ በቃ በቃ እንድትገለል ያደረኳት እኔ ሴታ ናቸው መተሰቃችሁላቸ ልንእህ በልጅነቱ አይኗ ይደማ ነበር፣ ይቀጭም ነበር፣ ቅጫም ያወጣ ነበር። ቅጫም እራሱ አይን ላይ ቅጫም ሲያወጣ እንደው የሚገርም እኮ ነው። ቅጫም ማለት እኮ የቅማሉ እንቁላል ማለት ነው፣ ሌላ እኮ አይደለም። ዋናውን ነገር ደብቆ ራሱ አይን ላይ ቅጫም ደም ሲወጣ ይሄ ቡዳ እንደነበረና ስር የሰደደ ጠላት እንደሆነ ማወቅ የቤተሰቡ ድርሻ ነበር። ከዛ ደም እያፈሰሰ ደም እያፈሰሰ አይኗን አይኗን አጥፍቶ አይኗን አፈዘዛት። ከዛም በኋላ ያው ከጊዜ በኋላ ስራ ነበራት። ስራ እየሰራች እያለ አይኗ ጠፋ። ምን እንደምሰራው አየር መንገድ ነበር ምሰራ። በምግብ ተመርቃ በምግብ ተመርቃ ከዛ በቃ ሁና ወስኮማት ከዛ በቃ ሁና ቆመች። ያው ምቀኛችን እኮ ላያችን ላይ ነው ያለው። በዛ ምቀኛ ነው አንድ ብዙዎቻችን የምናስበው በገባው መንፈስ ልክ ነው። እሺ በል ተዘጋጅ

ልክ እንደ ሰይጣን ኢንተርቪው ያደርገዋል። በሰው ህይወት ውስጥ እኮ ያለ ነገር ነው። ህይወቱን ነው የምናየው፣ ሰይጣን ነኝ የሚለውን ነው የምናየው። ሁለቱም ማስደናቂ ነው። ሰይጣን ነኝ ብሎ ከሰው ጋርም ከገባ እሺ አለውኝ። እኔ ሰይጣን ነኝ ብሎ መናገሩን ሐሰት ማድረግ አንችልም። የዚህ ዝንብ የተምታታባቸው የቆሌ ትምህርት የተማሩ በፍልስፍና እየተደነባበሩ ክርስትና ውስጥ ገብተው የሚቃዡ ቤተ ክርስቲያን ውስጥ ጠጋ ብለው ደግሞ መሰናክል የሚሆኑ የደህንነትና የሞገስ መንገድ ላይ መከራዎች የሆኑ ትውልድ አፍርተናል። ደግሞ በእነሱም በኩል እኮ ደህንነቱ ይመጣ ትልቅ ነገር ነው። የለም። በመዳን ጉዞ ውስጥ ያላቸው ትምህርትና እውቀት መደዴ ነው። ከወንጌል ብርሃንና ከመዳን ጉዞ ጋር የማይገናኝ ነው። አሁን ይሄ ሰው እንግዲህ ሰው ነው። ስታዩት፣ ሰይጣን አጋንንት ነው። አጋንንት አጋንንት የጓደኛ መተት አለው። በቅርብ ጊዜ የተደረኩ አራት ዓመት የአራት ዓመት ምን አደረገው? አራት ዓመት ብሩን ሁሉ ብትንት ይሰራል። መኪና አለው ተሳቢ ይሰራል። ከማንም በላይ እኔም ይሰራው ራሱ ነው የሚነዳው ተሳቢው። አዎ ምን ልታደርገው ፈለግክ? ተሳቢው ልገለው ነበር። ልጁ ልገለው። ስንት ጊዜ ሞከርክ? ባህል ብዙ ጊዜ ነው የመኮርኩት፣ ያለው በእንቅልፋስ መስዬ መቤት፣ መቤት ቅዱስ ገብርኤል ይላሉ። ሰው በእንቅልፋስ መስልህ ሳይጸልይ አይተኛም። በመጽሐፍ ተመድበኛል። በዳዊት በዳዊት ነው በመቁጠሪያ በዳዊት በዳዊት ምን ይለሃል አባቴ? ወይ ባረኝ፣ እነዚህ እንዲህ አውርድልኝ፣ ገላይ ላይ ያጥፋልኝ ይላል። ምን ትከብደዋለህ ትክሻው? እንዴት ነው የምትከብደው? እጫነዋለሁ በእንቅልፍ መቤቴ ይላል። ብዙ ጊዜ በዚህ በጫቱ ዓለም የመረቀኑ ትውልዶች ብዙ ሺህ ሰው አጥፍተዋል። በሃይማኖት ያልተገሩ በከተማ ውስጥ እንደ ከተማ ዶሮ የተወለዱ ምንም ስነ ምግባር እናትና አባት የሌላቸው በስጋ ወልደው ብቻ ዝም ብለው ለዓለም የሰጧቸው የህይወትና የእምነት ክትትል የሌላቸው መረን አደጎች አብዛኛው ለጥፋት የተወለዱ ናቸው። እድሜያቸውን ራሳቸው ጠፍተው ሌላውንም ያጠፋል። በየመንገዱ ያለው ግልበጣ፣ በየመንገዱ ያለው ግጭት፣ በየመንገዱ ያለው የአመልና የሱስ ትውልድ የሰው ነቀዝ ሆነው ሰውን የሚያጠፉ እድሜውን የሚቀጩ የሰው ነቀዞች በጣም ብዙ ናቸው። ነቀዝ ብቻ አይደለም ነቀዝ፣ ሰውም ነቀዝ ሆኗል። ለምን ይሄ ሱሰኛ የሆነ ትውልድ ለራሱ አይጠቅም፣ ለታሪኩ አይጠቅም፣ ለአገሩ አይጠቅም፣ ለእምነቱ አይጠቅም። ዝም ብሎ የክፉ ምሳሌ፣ የክፋት የችግር ምሳሌ ሆኖ ይኖራል። ትምህርክ ዋጥነው ተክሱ እናት ስታይ በዛር በኩል ታያለች። ጌታ ሆይ አይናችንን እባክህ ባርከው፣ የምናይበትን ብርሃን አንተ እውነተኛው ብርሃን አድርግልን ማለት አለብን። በክፉ እናያለም ክፉ እያለ ስናይ አይናችን ክፉ፣ ያ አይናችን ትውልድን አያሳድግም ያቀነጭራል እንጂ። አረ እኛ ያደግንበት ጊዜ እንዴት ጥሩ ነበረ። ጥሩ የሚያዩ አባቶች ነበሩ። ጥሩ የሚያዩ እናቶች ነበሩ። ቀስ እያሉ ሲሄዱ በክፉ አይን የሚያዩ እናቶች መጡ። አደገ እንዴ በማደጋችን እኮ ይበሳጫሉ። ትልቅ የተማሪ የተባለው በማደግ ይበሳጫሉ። አደገች እኮ እንዴ፣ አደገች፣ ደረሰለት እኮ፣ ደረሰችላት እኮ እያል ንግግራችን ውስጥ አይናችን ውስጥ አጥፊ ያለ ሰው ምቀኛ ሆኖ በልቡ ሲያይ

ብዙ ጊዜ ነው ልገድለው፣ ስንት ጊዜ ነው አመለጠኝ፣ ልገድለው። የት የት አካባቢ መንገድ? ጅቡቲ ነው፣ ወደ ጅቡቲ መንገድ፣ እዛ ልጥለው እንደዚህ ዳዊቱን እንዴት ነው የሚያደርግብህ? ቂም ይዟል። አያችሁ በዛችሁ። እመቤቴ እመቤቴ በማለቱ ቂም ይዟል። እሺ፣ መዳን የመዳን ጉዞ ምንድን ነው? ይህ አይደለ መዳን የሚባለው እምነት በመዳን ጉዞ ውስጥ ሲገለጥ ማለት ይኸው እመቤቴ እመቤቴ ብሎ በዓይኑ ላይ የተቀመጠውን አጥቂ ጉልበቱንና ስነ ልቦናውን ይዞ ሊገለብጠው ሊያጠፋው ንብረቱን ሊያወድምበት የነበረውን በመቤት ስም ትልቁን ነገር ማቆም ቀላል መሰለ? እንደ እምነት ማለት እኮ ነው። መኪናው ከነተሳቢው ርዝመቱን ተመልከት። በሱ ቁመት ቢለካ ስንት ሰው ይለካል ማለት ነው ሰው ተጋድመ ብትለካ የሰባት ሰው ርዝመት ያለው ነው ማለት ነው። ወደ ላይ ደግሞ ብትለካ በአጠቃላይ ከመቶ ሰው በላይ የሚይዘውን አንድ ሰው ነው የሚነዳው። አንድ ሰው እንዲነድቶት ጠላት ደግሞ አይኑ ላይ ሆኖ ጋርዶ ያንን ትልቁን ነገር አገለባብጦ ሲያጠፋው አስበው። ይሄ እንግዲህ የማይታየው እግዚአብሔርን የምንለምነው እኮ የማይታየውን እንድናየው ነው የማይታየውን እንድናውቀው ነው። ወደዚህ የምንመጣው የማይታየውን እንደሚታይ እንድናየው ነው። አይታይም፣ ግን የሚታይ ስራ ይሰራል። የተበላሸ ነው። በማይታይ መንፈስ ነው። አመለኝነት፣ ሱሰኝነት በማይታይ መንፈስ ነው። ባህሪያችን የተገዛው ተዘግድ

ቅድም ከጠላት ነው፣ አሁን ከሰውነት ነው። እንድን ሰላም እግዚአብሔር ይመስገን። ኑሮ እንዴት ነው? አልቻልኩ ከማንም በላይ ሰራለሁ የለም

እየነዳህ እያለ ያንቀጠቅጠ? እያለ እንደዚህ እየነዳ ነው የምትንቀጠቅጠው? አዎ፣ እየነዳህ እያለ ነው። ከዛ ምን ታደርጋለህ? ዳሴ ማርያም አለ መኪናው ሲታረግበት ትቀጥላለህ ማርያም? አዎ። ምን ውጊያውን አልተማርክም? እንዴት ከፍቼ እሄዳለሁ፣ እዛ ሰላም እሆናለሁ። ምን ያህል ይጭናል መኪና? መኪና አራት መቶ ኪንታል ከዛ በላይ ይጭናል። አራት መቶ ኪንታል ያን ይዘ ነው የምትጓዙ። ገንዘቡ የለም ግን ምንም የለም። እሰራለሁ እሰራለሁ። የቀመበትን ነው የለም። በል በርታ፣ በል አሁን በርታ። እሺ ናት።